በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የነገረ መስቀሉ ታሪክና በዓል አከባበሩ መስቀል የሚለው ቃል ሲነገርም ሆነ ሲሰማ ክርስቲያኖች ልብ ውስጥ ልዩ መንፈስ ይፈጥራል። መስቀል በእርሱ ላይ የተሰቀለውን እግዚአ ኃያላት ክርስቶስን ያሳስበናል። የሲኦል መሰረት የተናወጠበት፣ ሰውና እግዚአብሔርን ለዘመናት ለይቷቸው የነበረው የጠብ ግድግዳ የተናደበት፣ ሞት ድል የሆነበት፣ የትንሣኤውን መንገድ ያየንበት ልዩ መንፈሳዊ ነዋ የቅዱስ ነው። መስቀል የአጋን ድል መንሻ ወይም፣ ሰው ለአንድ አፍታ አስብ፣ የዓለሙ ተግባር ሁሉ ያለ መስቀል ይከናውን እንደሆነ ራስን ጠይቅ። ያለዚህ የድል ምልክት ባህርን መሻገር አይቻልም። ያለ እርሱ ያለ መስቀል ፋሪዎችና ጥበበኞች ያለ መስቀል ቅርስ ስራዎችም አይሰሩም። የሰው ቅርስ ራሱ መስቀል ነውና አዋፍም እንደ መስቀል ሁነው በአየር ይበራሉ። ቅዱስ ጀስቲን ማርትያር ዘፈርሰት አፖሎጂ ቻፕተር 55 ቅዱስ ኬርሎስ ዘኢየሩሳሌም ክስ ለተሰቀለው ክርስቶስ ለመመስክር ማፈር የለብንም። መስቀሉን ማክተማችን በማድረግ በግንባራችን በእጃችንና በማንኛውም ነገራችን ላይ በማድረግ እንዲሁም በምንበላው ዳቦ ላይ በምንጠጣው መጠጫችን፣ ስንወጣና ስንገባ፣ ከመተኛታችን በፊትና ነክተን ስንነሳ፣ በምንጓዝበትና በምናርፍበት ጊዜ ሁሉ የክርስቶስን መስቀል በግልጽ መጠቀም አለም፣ ይላል ቅዱስ ካይሪሎፍ ጀሩሳሌም ካሞችስኪ 36 መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕይወት ውስጥ ከፍተኛ ቅድስናና ክብር ነው። ሶመድጓ የሚለወን የሚለውን መሰረት በማድረግ ቅድስት ቤተ ክርስቲያናችን ታስተምራለች። ቅድስት ቤተ ክርስቲያናችን ቅዱስ መስቀሉን የራሷ የክርስቶስ አካል በቀኖት የተቸነከረበት፣ ደሙ የነጠበበት፣ ታላላቅ ኃይል የተፈጸመበት ስለሆነ ታከብረዋለች። በዓመት ሁለት ጊዜ መጋቤት 10 እና መስከረም 17 ልዩ ስነ በዓል አድርጋ ብታከብረው፣ በየዕለቱም በየሰዓቱ ነገረ መስቀሉን ታስባለች። ነገረ መስቀሉ የማይዘከርበት የመስለቀል ክብሩ የማይገለጥበት ስርዓተ አምልኮት፣ ስርዓተ ማህሌት፣ ማህሌትና ስርዓተ ጸሎት ቤተ ክርስቲያናችን የላትም። ሊኩ ቅዱስ ያሬድም ከዮም በዓለ መስቀሉ በሰማያት ወዘነግሰ በምድር ከመያብርህ ለአሕዛብ ወለሉ ዓለም በፍስሐ ወበሰላም ወትረ ይሴባሕ በቅዱስ ሰይጣን ድል የተደረገበት ነው። ሰላም ያገኘንበት ነው። ቆላስያስ አንድ ሃያ ለምናምን ኃይላችን ነው። ሮሜ አንድ አሥራ ስምንት መስቀል ለምን መስከረም 17 ቀን ይከበራል? የክርስቶስ መስቀል እውር ሲያበራ፣ ሙት ሲያስነሳ ክፎዎች አይሁድ አይተው እንዲቀበርና ደብዛው እንዲጠፋ የኢየሩሳሌም ነዋሪዎች ሁሉ ጉድፍ የቤታቸውን ቆሻሻ እንዲጥሉበት አደረጉ። ቦታው ኮረበታማ ሆኖ ወደ ተራራው ማንም እንዳይቀርብ በወታደር ይጠበቅ ነበር። ትውልድ እያለፈ ትውልድ ሲተካ ከጊዜ ብዛት የተነሳ ያ ቦታ ለሁሉም ስውር ሆነ። ክርስቶስ የተሰቀለበትን መስቀል አይሁድ እንዲጠፋ ቢያደርጉትም የታላቁ የኮንስታንቲኖስ እናት ንግሥት ኤሌኒ የጌታችን መስቀል በኢየሩሳሌም ተቀብሮ ለብዙ ዘመናት መኖሩን ትሰማ ነበር። ልጇ ክርስቲያን ቢሆን ከኮንስታንቲን ተአምርና ድንቅ ነገር ሆነ ይላል መጽሐፈ ድጓ ዘመስቀል ገጽ 26 ደመራ ብዙ እርጥብና ደረቅ እንጨት ተሰብስቦ የሚቆምበት የመስቀል ዋዜ ማለት ነው። መስቀሉ የተገኘው መጋቢት 10 ቀን ከሆነ ለምን መስከረም 17 ቀን እናከብረዋለን? ምክንያቱም ያስገኘው የደመራ ብርሃን የመስከረም 17 ቀኑ ስለሆነ ቅዳሴ ቤቱ ተብሎ ይከበራል። ስንክሰር ከው ይህንንም የከበረ መስቀልንም ዳግመኛ የተገለጠበት መጋቢት ጭስር ቀን ነው። ዜናውንም በዚህ ቀን ጽፈናል። ምእመናንም በታላቁ ጾም መካከል በዓሉን ማክበር ስላልታቻለቸው በዓሉን ቤተ ክርስቲያን በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው ይላል። በዚህ ቀን ሕዝቡ በቤቱ በር ደመራ ደምሮ በእሳት በመለኮስ በእጁ የችቦ ብርሃን ይዞ ከኢዮሐ አበባዬ መስከረምዬ ጠባዬ ከእያለ በደስታ ያበስራል። የደመራው ችቦ የምን ምልክት ነው አንድ ደመራው ተደምሮ ጸሎት መደረሱ ንግሥት ዕሌኒ የጌታችን መስቀል ለመፈለግና ምልክት ለማግኘት ስትነሳ ያደረገችውን ሥነ ሥርዓት ይወክላል ሁለቲ ከመስከረም 17 ቀን እስከ መጋቢት 10 ቀን ድረስ ጉድጓድ ሲቆፍሩ የነበሩት ሰዎች ሲመሽ ሜዳ ላይ እንጨት ደምረው እያነደዱ ይመገቡና ይሞቁ ነበር የዚህም ምሳሌ የያዘ ይመስላል። ሶስት እነዚያ ሰዎች ጉድጓዱን ሲቆፍሩ ጥልቀት ስለነበረውና በጣም ጨለማም ስለሆነ እንደዚሁ የችቦ መልክ ያለው መብራት ይዘው በመግባት ይቆፍሩ ነበር። አራት የክርስቶስ መስቀል ለዓለሙ ሁሉ እውነተኛ የነጻነት ብርሃን ሆነ። እኛም ለእውነተኛ የድጅነት ቀን እንኳን አደረስን ስንል ችቦ እንለኩሳለን። ሊቁ ቅዱስ ያሬድ ክዮም መስቀል ተሰብሃዮም መስቀል ለአሐው አብርሃ በፍስሐው በሰላም ርጸት አምልኮትና የውጭ ግንኙት ሐምሌ 1988 መዝሙረ ማህሌት ወቅዳሴ መራ አፈወርቅ ተክሌ ትምህርተ ሃይማኖት በብሶ አቡነ ገሪማ ዶር 2006 ያልታተመ የግል ማስታወሻ ከሊቃውንተ ቤተ ክርስቲያን የከተብኩት ውዳሴ መስቀል ዛባ ጊዮርጊስ ዘጋስጫ ማህበረ ቅዱሳን 2008 እትም ስብሃት ለእግዚአብሔር ወላዲቱ ድንግል ወለ